በድጋሚ እንኳን ደህና መጣሽ። መቀጠል ይቻላል። አመሰግናለሁ። እንዴት ቆያችሁ? በማህበራዊ ትስስር ገጽ ላይ ያው ዛሬ ሰኞ ስለሆነ ደግሞ ያለፉትን የረፍት ቀናት የተጋራናቸውን ናቸውን ዋና ዋና መረጃዎች የኢቢሲ ዶት ስትሪም ደግሞ ተመልካቾች ጋር ቢደርሱ ይጠቅማሉ ያላቸውን መረጃዎች የሚያቀርብበት ሰዓታችን ላይ እንገኛለን። ወደ ቀዳሚ መረጃችን እናልፋለን። እንደ ገለጽኩት እንግዲህ በረፍት ቀናችን ላይ ብዙ መረጃዎችን ተጋርተናል። ትላንት ማምሻው ላይ የተጋራነው መረጃ ደግሞ በርካቶችን ያሳዘነ ሆኖ የተለያዩ መልክታቸውን ሲያጋሩም የነበረበትን መረጃ ተመልክተናል። ተቀዳሚ ሙፍቲ ሀጂ ዑመር እድሪስ ከዚህ ዓለም በሞት መለየታቸውን በትላንትና እለት በተጋራ ነው መረጃ ለመመልከት ችለናል። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ተቀዳሚ ሙፍቲ ሀጂ ዑመር እድሪስ እንግዲህ በህይወት በነበሩበት ወቅት የሰሯቸውን ስራዎች በመግለጽ በርካቶች የተሰማቸውን ጥልቅ ሀዘን የገለጹበት ነው። ጠቅላይ ሚኒስትር አብይ አህመድም በትስስር ገጻቸው ላይ ሕልፈታቸውን ተከትሎ በተለይም ልዩነቶቻችን እንዲጠፉ ወደ አንድ እንድንመጣ የሰሩትን ስራ ትውልድ ሲያስታ እንደሚኖር ገልጸዋል። ከዚህም ባሻገር የእስልምና ጉዳዮች ጠቅላይ ምክር ቤት ደግሞ በህግ እውቅና እንዲያገኝ የሰሩትም ስራ ሲታወስ እንደሚኖር በትስስር ገጻቸው ላይ ባጋሩት መልእክት ለመገንዘብ ችለናል። ከዚህም ባሻገር ለቤተሰቦቻቸውና ና ለወዳጅ ዘመዶቻቸው መጽናናትን ተመኝተዋል ማለት ነው። ከእሳቸው በተጨማሪ ከፍተኛ የሆኑ የመንግስት አመራሮች፣ የክልል ርዕሳን አስተዳደሮችም የተሰማቸውን ሀዘን ያጋሩበት ነው። ከእነሱም ባሻገር ብዙ ኢትዮጵያውያን ደግሞ በትስስር ገጻቸው ላይ ስለተሰማ ያላቸው ሀዘን መጽናናቱን ደግሞ ለቤተሰቦቻቸው ብቻ ሳይሆን እንደ ሀገር እኚህን የመሰሉ የሰላም የፍቅር ተምሳሌት የሆኑን የሃይማኖት አባት ማጣታችን ያማል እያሉ ያው ሲያጋሩ የተመለከትንበት ነበር። ማምሻችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም በእሳቸው ሕልፈት የተሰማትን ሀዘን አስታውቃለች ማለት ነው። በስፋት ስንቀርብ ብዙ ሰዎች እንግዲህ ማምሻውን ሲነጋገሩበት ነበረ። አሁንም ድረስ የቀጠለ ነው። እንግዲህ ተቀዳሚ ሙፍቲ ሐጅ ዑመር እድሪስ አንድ የሚታወቁበት ንግግር አላቸው፣ ሰውነት ይቀድማል የሚልእና ና ይሄ በጣም ገዢ ሀሳብ ሆኖ በተለይ ባለፉት አመታት ብዙ ሀገራችን ላይ ችግሮች ሲፈጠሩ የእሳቸውን ንግግር የእሳቸውን ሀሳቦች ወደ መድረክ እያመጡ የሚያቀርቡም ሰዎች እንደነበሩ እናስታውሳለን። እንግዲህ ቀብራቸው ዛሬ ነው የሚፈጸመው፣ ዛሬ ሚሊኒየም አዳራሽም ላይ እንዲሁ የሽኝት ስነ ስርዓት ይኖራል ተብሎ ነው የሚጠበቀው። የብዙዎች አባት ነበሩ። እውነት ለመናገር ከእስልምና ውጭ ያሉ ወይም ደግሞ ሌላ እምነት የሚከተሉ ሰዎች ሳይቀር ሁሉም ኢትዮጵያዊ ሳይቀር አባት አባት ነበሩ ለማለት እንችላለን። አንተም እንዳልከው የሚታወቁበት ሰው መሆን ይቀድማል የሚለው አባባላችን ያው ኢትዮጵያውያን መልከ ብዙ የሆነ ቀለም አለን ስንል ወይም ደግሞ የተለያዩ ብሔር ብሔረሰቦች ይገኙብናል ስንል ችግሮችም የሉም ማለታችን አይደለም። ወይም ደግሞ የሚለያዩን ሀሳቦች የሉም ማለት ሳይሆን ወደ አንድ የሚያመጡን ጉዳዮች ግን ማጉላት ያስፈልጋል የሚለው ሀሳብ ላይ ነበር የእሳቸው እይታ። ሁልጊዜም ቢሆን ሰው ክቡር ነው፣ የሰው ልጅ ፍጥረት ክቡር ነው የሚል አመለካከት አላቸውና ልክ ነው ደግሞ ንግግራቸው ደስ የሚል መልእክቶችን ነበር ሲያስተላልፉ የነበሩትና ህይወታቸው ካለፈም በኋላ አብዛኞቹ የእሳቸውን መልእክት ነበረ ሲያንሸራሽር የነፍስ ይማር በማለት ሀዘኑን ሲገልጽ የነበረው እና ትልቅ አባት ናቸው። ለእምነቱ ተከታይ ብቻ ሳይሆን ለሁሉም ኢትዮጵያውያን የተለየ ቦታ እንዳላቸው ማየት ነው ይቻላል። ልክ ነው፣ አንቺም እንዳልሽው ሀሳባቸውን ወይም ደግሞ የአቋማቸውን ለአንድ ሃይማኖት ብቻ የምንሰጠው አይደለም። የሁሉም ሃይማኖት ሰውን ማክበር፣ ሰው መሆንን ማስቀደምን የሚሰብክ ነው እና በዚህ ሀሳባቸው ብዙዎች የሚወዷቸው ሙሉ በሙሉ መላው ኢትዮጵያውያን የሚያከብሯቸው አባት እንደነበሩ ይታወቃል። በርካቶችም በቆይታቸው እንግዲህ ለሀገር ያበረከቱትን አስተዋጽኦ በማስታወስ ነው የተሰማቸውን ጥልቅ ሀዘን የገለጹት። እንደ ሀገር ትልቅ ኪሳራ ነው እያሉም በትስስር ገጻቸው ላይ ያጋሩ በርካቶች አሉ። አንተም እንዳልከው ደግሞ ከቀብር ስነስርዓታቸው ጋር ተያይዞ ከሽኝት ጀምሮ የሚኖረውን መርሃ ግብር በተለያዩ የዶትስትሪም አማራጮች ላይ ኋላ ላይ የምናደርስ ይሆናል ማለት ነው። ያው ባለፉት የረፍት ቀናት ሌላው በስፋት ስንጋራው የነበረው የጠቅላይ ሚኒስትር አብይ አህመድ በባሌ ዞን ያደረጉትን ቆይታ ነው። ያው ብዙ ጊዜ እንደምታውቁት በተለያዩ የሀገራችን ከተሞች ላይ፣ ዞኖች ላይ በመገኘት የተለያዩ መዳረሻዎችን የመስራት እንቅስቃሴዎች ተጀምረዋል፣ እየተካሄዱም ይገኛሉ። በዚያም እንግዲህ በተለያዩ የሀገራችን አካባቢዎች ሲንቀሳቀሱ በዚያ የተመለከቱትን ሌሎችም እንዲያውቁት የማድረግ ስራ እንደሚሰራ ታውቃላችሁ። ባለፉትም የረፍት ቀናት እንግዲህ በተጋራ ነው መረጃ በተለይም ተንቀሳቃሽ ምስሉን አይታችሁት ከሆነ በባሌ በነበራቸው ቆይታ እርሳቸው ብቻ ሳይሆኑ ሌሎችም ከፍተኛ የመንግስት አመራሮች ነበሩና የባሌ የቱሪስት መስህብን ብሎም ደግሞ የሚያምረውን መልክዐ ምድር ስንመለከት ነበረ። በዚህም እንግዲህ በተለይ ወይም ጉብኝታቸውን ተከትሎ በትስስር ገጻቸው ላይ ባሰፈሩት መልእክት ኢትዮጵያ የተትረፈረፈ ሀብት ምድር ናት ሲሉ ገልጸዋል ማለት ነው። ይህ ሀብት ደግሞ ለሁላችንም የሚበቃ በመሆኑ ለማልማት ያንን ደግሞ ለማሳየት ወደ አንድነታችን ልንመጣ ይገባል ሲሉ በትስር ገጻቸው ላይ ባሰፈሩት መልእክት አስተላልፈዋል ማለት ነው። ከዚያም ባሻገር ደግሞ በቦታው ላይ አብረዋቸው ያቀኑት ከፍተኛ የመንግስት አመራሮች ደግሞ በቦታው ላይ በተመለከቱት የተፈጥሮ መስህብ የተፈጥሮ ጸጋ፣ ባህልና ወግ ከፍተኛ መነሳሳት እንደተፈጠረላቸው ገልጸዋል ማለት ነው። ያው ያለንን ሀብት ልንረዳው ልንገነዘብ ይገባል ሲሉ በትስስር ገጻቸው ላይ አስፍረዋል። በርካቶች ግን ተንቀሳቃሽ ምስሉን ካዩ በኋላ ያው የባሌን መልክዓ ምድር ሲያደንቁ የነበረበት ልጥፋችን ነው ተመልክታቸው ባሌ እጅ የባሌ ብሔራዊ ፓርክ አለ አይደለ። እሱ ውስጥም ጎብኝ ቻለሁ እና የማየት እድሉ ገጥሞኛል። በጣም የሚያምር ቦታ ነው፣ ተፈጥሮ በጣም ይማርካልና እና እንደዚህ ደግሞ በቪዲዮ ስታይ የተለየ ስሜት ነው ሚሰጥ፣ ጥንቅቅ ባለ መልኩ እየተዘጋጀ ጠቅላይ ሚኒስትሩ ንግግር ባሌን ኦሮሚያን አላልኩም ይላሉ እና ባሌ ብቻ አፍሪካን መመገብ ካልቻለ ምን ዋጋ አለው ይሄን ተፈጥሮ ይዘን ብለዋል እና በቁጭት መነሳት እንዳለብን የሚያሳየን ነው። ልክ ነው አንተም እንዳልከው እንዲሁም ቃል በቃል ለተመልካቾቻችን ለማትረፍ ኢትዮጵያ በርግጥም የተትረፈረፈ ሀብት ምድር ናት። እንሰባሰብ፣ ለማለም፣ እንድፈር የጋራ ነጋችንን በጋራ እንገንባም ሲሉ ነው በትስስር ገጻቸው ላይ ያሰፈሩት። ያው እንደሚታወቀው በተለያዩ አካባቢዎች ላይ ሲንቀሳቀሱ ሀገራችን ያላት ነገር ምን ይመስላል የተፈጥሮ ጸጋችን ምንድን ነው የሚለውን ከእርሳቸው ባሻገር ሌላው ምን እንዲገነዘበው ሁልጊዜም እንደሚያደርጉት በትስር ገጻቸው ላይ ተንቀሳቃሽ ምስል ብሎም ደግሞ መልእክታቸውን ያሰፍራሉ። የባሌም እንግዲህ በተመሳሳይ መልኩ እንደዚህ አይነት ሆነው ማለት ነው። እኛም የተመለከትነው ጉዳይ ነው። በርካቶችም ሲጋሩት የነበረው መረጃችን ነው። ወደ ተከታዩ መረጃችን እናልፋለን። ያው ይህም ደግሞ ብዙዎች የወደዱት ልጥፋችን ነው። በተለይም በፌስቡክ ገጻችን ላይ የመጀመሪያ የሆነው ለኢኮቱሪዝም አገልግሎት መስጫ የሚውል የባቡር መስመር ዝርጋታ ተካሂዷል። ያው ሀገራችን ለባቡር መስመር ዝርጋታ አዲስ አደለችም። በርካታ የባቡር መስመር ዝርጋታዎችን አካሂዳለች። ይህኛው ግን ለየት የሚያረገው ሙሉ በሙሉ በውስጥ አቅም ወይም ደግሞ በኢትዮጵያውያን ብቻ የተሰራ በመሆኑ ለየት የሚያረገው እንደሆነን የተገለጸው በተለይም ከመረጃው ጋር ተያይዞ የኢትዮጵያ የምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ የሆኑት ኢንጂነር ህሊና በላቸው እንደገለጹት ኢትዮጵያውያን የዘረጉት ወደ ሁለት ኪሎ ሜትር የሚጠጋ ነው በመጀመሪያው ምዕራፍ፣ ተከታዩ ምዕራፍም ደግሞ እንደሚቀጥል ነው ያነሱት። ይህ ደግሞ የቱሪስት መስህቦቻችን ላይ በተለይም በተለያዩ መዳረሻዎች አካባቢ ይህ እንደ ግብዓት መጨመር እንደሚችል ከዚህም ባሻገር በኢንዱስትሪ ፓርኮች ላይ በተለይም በግብርና አካባቢዎች ላይ ደግሞ ምርቶችን ከቦታ ቦታ ለማንቀሳቀስ መዋል እንደሚቻል ነው የተገለጸው። ስለዚህ ከዚህ በኋላ የባቡር መስመር ዝርጋታ ቢያስፈልግ በውስጥ አቅም የመስራት አቅም እንዳለ ለመገንዘብ የተቻለበት እንደሆነ ገልጸዋል። በተዘረጋው የባቡር መስመር ላይ እንግዲህ ከስር ሀምሳ ሰዎች ቁጭ ብለው ከላይ ደግሞ አስር የሚሆኑ ሰዎች ቆመው የአካባቢውን የቱሪስት መስህብ ብሎም ደግሞ መልክዓ ምድሩን መመልከት የሚችሉበት እንደሆነ ተጋርተናል። በባቡር ሄዳችሁ ታወቅ ከሆነ በመስኮት በኩል በሆን በጣም ልዩ ድባብ አለውና እኔ በከተማ ነው እንጂ ወደ ድሬዳዋ የመሄድ እድል ካጋጠማችሁ በቃ መልክዓ ምድሩን በደንብ የምታዩበት ነው እና በጣም የበለጠ ስሜት ይሰጣል። ይሄ ደግሞ ለዛ ፐርፖዝ ለዛ አላማት የተዘጋጀ መሆኑ ነገሩን የበለጠ ከፍ ያደርገዋልና። ቱሪስቶች በእርግጠኝነት ምርጫቸው ይሆናል። ልክ ነው። ያው አንተም እንዳልከው ይህ ባቡር መስመር ዝርጋታ በሶፉ መር ዋሻ ና ሎጅ ፕሮጀክቶች አካባቢ የተደረገ ነው። አንተም እንዳልከው አሁን ላይ በሀገራችን በሚሰሩት የተለያዩ የቱሪስት መዳረሻዎች ላይ ይህ ግብዓት ሲጨመር የበለጠ ቦታዎቹ ሳቢ፣ ማራኪ ና ቱሪስቶች በዚያ የሚኖራቸው ቆይታ ደግሞ አስደሳች እንዲሆን እንደሚያደርገው ነው የተገለጸው። ከዚህ ባሻገር ግን አቅሙ ስላለ ድንበር ተሻጋሪ የሆኑ የባቡር መስመር ዝርጋታዎች ላይ ከዚህ በኋላ እንደማንጠራጠር በራሳችን መስራት እንደምንችል ያየንበት በመሆኑ ከዚህ በኋላ ከጎረቤት ሀገራት ጋር የሚያስተሳስሩ የባቡር መስመር ዝርጋታዎች ላይ ትኩረት ተሰጥቶ እንደሚሰራም ነው በመረጃችን የተገለጸው። ወደ መቋጫው መረጃችን እናልፋለን። ያው ታስታውሱ ታስታውሳላችሁ ያው ከቀናት በፊት ዶናልድ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ያበሰሩን ለማለት እንችላለን ያው መላው የአለም ህዝብ እንዲገታ የሚፈልገው ጦርነት ነው የእስራኤልና የሐማስ ጦርነት በዚያም እንግዲህ ጦርነቱ እንዳበቃ ከዚህ በኋላ የ ጥቃት ዜናዎችን ወይም ደግሞ የሰዎችን ማለፍ እንደማንሰማ የአሜሪካው ፕሬዚዳንት ዶናልድ ትራምፕ መግለጻቸው ይታወቃል። ለዚህም ደግሞ ያው የተኩስ አቁም ስምምነት በመፈረሙ እንደነበር ነው የሚታወሰው። በዚያም በመጀመሪያው ምዕራፍ ሁለቱም አካላት እስራኤልም ብሎም ደግሞ ሀማስ በስራቸው የነበሩ ታጋቾችን ስለመለዋወጣቸው ሰምተናል። ሆኖም ግን በትላንትናው እለት እስራኤል በሰነዘረችው ጥቃት አስራ አንድ የሚሆኑ የአንድ ቤተሰብ አባላት ስለመገደላቸው ተጋርተናል። እስራኤልም ያው ያስቀመጠው በምክንያትነት ያስቀመጠችው በመጀመሪያው ምዕራፍ ታጋቾችን ይለዋወጡ እንጂ የጦር ማውጣት ወይም ደግሞ ወታደሮችን ከጋዛ የማውጣት እንቅስቃሴ አልተፈጸመም ነበረ። በዚያም እንግዲህ የእስራኤል ወታደሮች በሚቆዩበት አካባቢዎች ላይ ቢጫ መስመሮች አሉ። እነዚያን ቢጫ መስመሮች ማለፍ አይቻልም እና ያ አውቶቢስም እነዚያን ያንም ቢጫ መስመር አልፎ በመምጣቱ ወታደሮች ራሳቸውን ለመከላከል በማሰብ በታንክ የወሰዱት እርምጃ ስለመሆኑ ገልጻለች። ሀማስ ደግሞ ያው ይህ ትክክል አይደለም የቤተሰቦቼ ታርጌት እየተደረጉ ነው፣ ወይም ደግሞ ኢላማ ሆነዋል ሲል ለሰጠችው ምላሽ እሱም ደግሞ ክሱን አቅርቧል ማለት ነው። ያው ይህ በትናንትናው እለት የተጋራ ነው፣ ሌላኛው መረጃ ነው። የተኩስ አቁም ስምምነቱ ይቋረጥ ይሆን ወይስ በቀጣይ ምን መልክን ይይዛል የሚለው ደግሞ ወደፊት የምንመለከተው ይሆናል። ተቋረጠ እኮ። አዎ፣ እስቲ እንግዲህ በቀጣይ ደግሞ ያው ምናልባት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቀጣይ ውሳኔያቸው አሊያም ደግሞ እርምጃቸው ምን ይሆናል፣ ምን ይላሉ የሚለው በእርግጥ ሊጠበቅ ይችላል። ነገር ግን የስምምነቱ አካል የሆነው የተኩስ አቁም ስምምነት ግን ተጥሷል። አዎ፣ የተኩስ አቁም ስምምነት ጊዜያዊ መፍትሄ ራሱ መሆን አልቻለም በዚኛው ቀጠና። ና እናንተም እንዳላችሁት ነው። ዘላቂነት ለምሳሌ ሁለት ሀገርነት መፍትሄ አለ። ሌሎችም የቀረቡ መፍትሄዎች አሉ። እነሱ ላይ ካልተስማሙ በስተቀር በጣም አስቸጋሪ እንደሆነ የሚያሳይ ነው። ልክ ነው። ነፂም እንዳልሽው እንግዲህ ከሁለቱም አካላት የተኩስ አቁም ስምምነቱን እንዲያከብሩ ዶናልድ ትራምፕ ማሳሰባቸው የሚታወስ ነው። ያው እስራኤልም ግን ጥቃት ሊሰነዘርብኝ ሲል የወሰድኩት የቅድመ መከላከል እርምጃ ነው ስትል ተናግራለች። ሆኖም ግን በጋዛ እንደሚታወቀው በደረሰው ውድመት ሳቢያ በርከት ያሉ አካባቢዎች ላይ ወይም ደግሞ የኢንተርኔት ውስንነት አለና በዛ ያሉ ሰዎች ሲንቀሳቀሱ ቢጫ መስመሮች የቱ ጋ ናቸው የሚገኙት፣ የሚሉትን ለመለየት ትንሽ ችግር እንደሆነባቸውን በመረጃው ተለይቶ የተነሳ ጉዳይ ነው ማለት ነው። ያው ወዴት ያመራ ይሆን የሚለውን ወደፊት የምንመለከት ይሆናል። የዶት ስትሪም መረጃዎች እነዚህን ይመስሉ ነበር።